ሀይ በጣም ነው አንድ ላይ ሆኖ መቼም ሲያምሩ ሬት አባቷ አፈሪ የቆየችናት አይደለ ስታስጠላ ዝምብላ እኮ ነው አንቺ እባክሽ እነዚህ አዲስ የሚመጡ ሰዎች አስለን ችግር አለባቸው ፎቶሾፕ አርገው ነው መቼ ጓደኛ ኑሮት ነው ደግሞ መቼ ጊዜ ኑሮት ነው ደግሞ አፈሪ ያብሉት አፈር እኔ እሱ ድሮ ጀምሬ ነው ማውቀው ኖ ልጅታ ቲክቶክ ለባይዘቡ የሱ ዝም ብላ እንዴት ርገው ፎቶሾፕ እኮ ነው የውላ ፎቶሾፕ እያረጉ ያመጣሉ ደፋ አርጋቸው ተበላሽቷል አሁን አሁን አሁን አንቺ ኖርማል ብትሆን እንዲህ ብላ ታሳያለሽ? የራሷን ራቁት ማለት ነው። ተነስታ እንዲህ ብላ ኖርማል ብትሆን፣ ጭንቅላት የለላት ይወደድ፣ እኮ ይበላሻል። ይሄ ያገባ ሰውዬ ነው። ተመልሶ እኮ እሷን ማግባት አይችልም። ጓደኛ ኑሯት የድሮ ላይፉ ምን አገባት? የድሮ ላይፉ ምን አገባት? አልሆነ ያለ እኮ ያለፈ ነገር ነው። ታዲያሳ ቢሆንስ አሁን ደግሞ ቢሆን ምን አገባን? አሁን እኮ ልትበጠበጥ ነው የመጣች። ከዚህ በኋላ እኮ ምንም ምንም አትበጠማ እንትን ያለው አትበጠብጥም። እነሱ እንደሆኑ ተጋቡ። ከላስ የልጅ እናትና በሳቂ አንቺ ምን አለብሽ? ሳቂ በደም ነይ ዜዶ፣ ነይ ዜዶ ምን አባታቸው ነው። አፈሪ ብሎ ሴቱ በጣም ያስነድዳል። እባክሽ ሴት መሆን አስጠላኝ። አሁንስ በቃ፣ ወይኔ ጉዴ ፍላ ምን አገባንኛ? ረበስ እግዚአብሔር። አንቺ ትንሽ ሴት ክብር። አሁን ታዲያ እነዚህ ግሞች እነዚህ አንዳንዶች ግሞች ሌሎችን ያሰድባሉ፣ ሴቶች፣ ቆንጆ ቆንጆ ሴቶች። አሁን እኮ በፊትም ቢሆን ይሄ ነገር ያለፈ ነገር አይደል? ያለፈ ታሪክ ነው። አሁን እነሱ በቃ ሰብስክራይብ ምናምን ነው እንጂ እኮ ይሄ ምንም ምንም የምታገኘው ነገር የለም እኮ። ታዲያ እንደዚህ ምንድን ነው የሚደረግ? ለምን ነው እንደ የሚደረግ? ለራሷ ክብር የላትም።

ለምን ሽብሽ ለምን ለምን ለምን አብርሽ አሁን ስቃዩ አነሰበት? እሳ ለምንድን ነው አሁን ደግሞ ሊጨምር? እሱ አቀማ አልቆጠራቸው ድሮ አሁንም ደግሞ ለምን ተብሎ ደግሞ መጋ ደግሞ ደግሞ ይህኛው ቢያልፈው ደግሞ በዝበቱበት አቤት አቤት አቤት ጭንቅላት የአብርሽ ጭንቅላት ጎበዝ ነው፣ ጎበዝ ነው። በእርካሽን ትጠራሉ እንዲሰሩና ለብር ብላ ብር ይዞ እንኳን ያልሆነውን የሆነ ቢሆንም ደግሞ ተድሯል፣ ተድሯል። ምን ያርጋል? ምን ያርጋል

አንቺ እዛ ውስጥ ሶስት መቶ ሁለት መቶ አራት መቶ እንደዛ ነው የምኖረው። ወይኔ ወይኔ ወይኔ ወይኔ፣ አንድ ቦታ ደግሞ ይኸውልሽ፣ አጋጣሚ ዝም ብዬ ዝም ብዬ ስዞር ከሆነ እንትን ጨቆንኩና ብገባ እንትን